እስኪ በቅድሚያ ስምህንና የስራ ኃላፊነት ለውድ አድማጭ ተመልካቾቻችን አስረዳለን። አመሰግናለሁ ሻምበል አምሳሉ ማዘንጊያ ይባላለሁ። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ የሎጂስቲክ መምሪያ ኃላፊ ነኝ። እሺ፣ አመሰግናለሁ አርበኛ ሻምበል አምሳሉ በመቀጠል አንዳንድ ጥያቄዎችን እጠይቅሃለሁ። ጥያቄዎችን የመጠይቀ እንግዲህ ጉባኤቱ ለ14 ቀናት ያህል አንድነቱን መሰረት አድርጋችሁ በአንድ ቀጠና ውስጥ ተገንታችሁ አጠቃላይ ጎንደር ውስጥ የምትገኙ አመራሮች ተገንታችሁ ይህን ነገር አድርጋችኋልና በአስራ አራት ቀና ውስጥ ከተወያያችሁባቸው ጥያቄዎች እና ወይም አጀንዳዎች መካከል አንዱን አንስቼ ነው የምጠይቀህ። አንድነቱን መሰረት አድርጋችሁ ምን አይነት ውሳኔ የወሰናችሁት? ምን አይነትስ አቋም ይዛችሁ ነው የወጣችሁት? ምን አይነትስ ተግዳሮቶች አጋጥሟችሁ? ይህን መሰረት አድርገህ እስኪ ለውድ አድማጭ ተመልካቾቻችን አስረዳለሁ። አመሰግናለሁ ያሬድ ያው እዚህ ያለው የበላይ ዕዝ ከፍተኛ ስራ አስፈጻሚ ከተለያየ ቦታ ረጅም ቀናትን ፈጅቶ ተጉዞ ለዚህ በአካል ተገናኝቶ ለማየት በቅቷል። በዚህም አንዱ አብይ ርሳችን የነበረው የአንድነት ጉዳይ ነው። በመጀመሪያ እንደ ጎንደር አንድ መሆን መቻል አለብን የሚል ሰፊ ውይይት አድርገን እንዲሁም በውይይታችን መካከል ከውሳኔዎቻችን በኋላ በውይይታችን መካከልም እንደሚታወቀው ያው የኢትዮጵያ ሕዝብ እንደሚያውቀው በመካከልም ሄደን አንድነትን እርቀ ሰላምን ፈጥረን ቀሪ ጉዳዮቻችን ለኮሚቴዎች ሰጥተን አንድነትን መሰረት አድርገን መነሻችንም ህዝባችን ነጻ ለማውጣት ህዝባችን ለመታደግ ነውና ለዚህ ደግሞ አንድነት ያስፈልጋል፣ በሚል የሥራ አስፈጻሚ ወስኖ በዛው የተንቀሳቀስን ያለ ነው። ዛሬ ላይ እንደ ጎንደር ይሄንን ብንሰራም እንደ አማራ እየተሰራ ያለው ሂደት ይታወቃል። አሁን ላይ ያው የተበታተነ የነበረው የፋኖ መዋቅር ወደ ድርጅትነት መጥቷል። ሲቀጥል እንደ አማራ ብቻ ሳይሆን እንደ ኢትዮጵያም ሰፊ የሆነ ተቋም እየመሰረትና እና እየገነባን ያለ ነው እና በአንድነት ዙሪያ ሰፊ የሆነ ስራዎችን ሰርተን ተወያይተን የተከበረ ስራ አስፈጻሚ ውሳኔዎችን አሳርፎ በውሳኔዎችም ቀጣይ ሊሰሩ የሚችሉ እንደ አማራ ብቻ ሳይሆንስ እንደ ኢትዮጵያ ሊሰሩ የሚችሉ አንድነቶች፣ ውህደቶች ጭምር መስራት ከሚገባ ይህን ስርዓት ሊያወግስ ይህን ስርዓት ሊኮን ይህን ስራ ሊታገል ከሚችል ከማንኛውም ኢትዮጵያዊና አማራዊ አካላት ጋር ልንሰራ የምንችል መሆኑን ጭምር ይሄ ስራ አስፈጻሚ አስቀምጧል። ይህን ስንል ግን የኢትዮጵያን ብሎም የአማራን ወሰን ዳርክ ደንበር ባስከበረ መልኩ ትግላችን ዳር ለማድረስ የምንሰራ መሆኑን ከማንኛውም ኢትዮጵያዊ ጋር ተባብረን አንድ ሆነን ይሄን የተገፋን የተበደለን ህዝብ ነፃ ልናወጣ የምንችል መሆኑ ጭምር ነው። የመከር ነው የተወያየ ነው። አመሰግናለሁ። ኦኬ፣ አመሰግናለሁ። በመጨረሻ አንድ ጥያቄ በአንድነቱ ላይ ልጠይቃለሁ። እሺ፣ በጣም ብዙ ማህበራዊ ሚዲያ ላይ በጣም ይሄ የአንድነቱ ጉዳይ በጣም ብዙ ሰዎችን አስደስቷቸዋል። አለም ተነቃንቆበታል አይደል ነው እና ይሄ አንድነት ወደኋላ እንዳይቀለበስ፣ ትግሉ ወደኋላ እንዳይጎተድ፣ በዚህ ጉዳይ ላይ እናንተ ምን አይነት ዝግጅት እያደረጋችሁ ነው? እርቅ እርቅ ነው ብላችሁ ዝም እንዳትሉ ለማለት ፈልጌ ነው። አመሰግናለሁ። ይህ በፍጹም ሊቀለበስ አይችልም። በተለይ እንደ አፋብኃ በላይ ዘለቀ እዝ የሚቀለበስ ነገር የማይኖርም። ይህ እንዳይሆን በመሀከል ላይ ኮሚቴ አምስት አምስት ኮሚቴ ከግራ ቀኝ ተዋቅሯል። ይህንን እስከ መጨረሱ ሊያስኬድ የሚችል ማንኛውም ማመራር ጣልቃ የማይገባበት፣ ማንኛውም ስራ አስፈጻሚ ይሄ ካልሆነ ብሎ የማይወሰንበት። ከበላይ እዝ አምስት ኮሚቴ ተዋቅሯል። እነዚህ ኮሚቴዎች ከሌሎች ጓዶቻችን ጋር ተገናኝተው መክረው ተወያይተው እነሱ ባመኑትና እነሱ ባጸደቁት ልክ የበላይ እዝ ወይም ደግሞ የአፋብኃ ስሜን ቀጠና እዝ ያን ተቀብሎ ይሄዳል ማለት ነው። ለልዩነት የሚሆን ምክንያት የለም። ለልዩነት የሚሆን ቅድሚያ የምናቀርበው ምንም አይነት አጀንዳ የለም። አንድ ሆነን ይህን በግፍና በመከራ በስቃይ ላይ ያለ እያየህ ነው። በሚዲያም እየተከታተልክ ነው። እንግዲህ አማራ በዓለም ላይ ተፈጽሞ ተፈጸመ እየተባለ ስንሰማቸው ከነበረው በግፍ እየተበደለ እየተደረሰበት ያለ ማህበረሰብ ነው። ስለዚህ አንድነት ሊያፈርስ የሚችል ምንም አጀንዳ የለም። ከአሁን በፊት የተፈጠሩ ክፍተቶች ነበሩ። እነዚያን በውይይት በምክክር ወደ አንድ አምጥተን ህዝባችን ነጻ መውጣት አለበት የሚል ጽኑ የሆነ አቋም ይዘን የወጣ ነው ይሄ ነው ልል የምችል ነው። አርበኛ በየና ለማው ባላለሁ ሰሜን አማራ ቀጠና በላይ ዘለቀ ዕዝ የያጥናት ስም እንዲያላቅ ነው። ኦኬ፣ መልካም፣ እሺ። በጉባኤያችሁ ውስጥ በጣም ዘርፈ ብዙ ጥያቄዎችን አንስታችሁ ተያይታችኋልና ከተወያያችሁባቸው አጀንዳዎች መካከል ደግሞ አንዱ የአማራ የህልውና አደጋና የማንነትና የወሰን ጥያቄዎችን መሰረት አድርጋችሁ ተወያይታችኋል። በዚህ አጀንዳ መሰረት ምን አይነት ውሳኔ ነው የወሰናችሁት? ምን አይነት ውይይት ነው ያደርጋችሁ? ይህን እስኪ ለውድ አድማጭ ተመልካቾቻችን እስኪ ያስረዳልን። መልካም እንግዲህ፣ ያሬድ አሁን ያነሳው ጥያቄ በጣም ወሳኝ ጥያቄ ነው። በቅድሚያ ግን ድርጅታችን በጠራው ጉባኤ ላይ ከሰሜን አቅጣጫ ተነስተው ከደቡብ አቅጣጫም ተነስተው ከምስራቅ ምዕራብ ተነስተው አቀጣላት የዘጉትን በሮች ሁሉ አቆራርጠው ወንዙንም ተሻግረው ተራራውንም ወርደው ለዚህ ጉባኤ ከተለያየ አቅጣጫ የመጡ የስራ አስፈጻሚ አካላትን ማመስገን ፈልጋለሁ። እንዲያውም ለዚች እንኳን አደረሳችሁ እንኳን ደስ አላችሁ እላለሁ። እንግዲህ ባነሳው ጥያቄ እጅግ ብዙ ነገሮችን ማለት ይቻላል። ለእንትን አስራ አራት ቀናት የቆየው የጉባኤያችን ዋና ዋና አጀንዳዎችን ካነሳቸው መካከል ይሄ አንዱና ትልቁ ዋና አጀንዳ ነው። በዚህ አጀንዳ ላይ ትልልቅ ሀሳቦች ተራምዷል። እንደ ጉባኤ አንኳር አጀንዳ አድርገን ተወያይተንበታል። ምድነ እንግዲህ በጉባኤያችን ላይ ማጠቃለያ ላይም የህሉና ትግልና የወሰናዊ ማንነት ጥያቄ የአንድ ሳንቲም ሁለት ገጽታዎች ናቸው። የውሰና የማንነት ጉዳይ አሁን ቀደምም አማራው ከተለያየ አቅጣጫ ከሰሜን ማቅጣጫ፣ ከደቡብ፣ ከምስራቅ አቅጣጫ በሁሉም ቦታ ቦታዎች ብዙ ግፍና በደል የደረሰበት ነጥብ ነው። ይህን ነጥብ ደግሞ መላው ፋኗችን አጠቃላይ አማራው ህዝብም የሚታገልበት ትልቅ ነጥብ ነው። ከምንታገልበት ነጥብ መካከል ዋነኛው ነጥብ ብለን የተስማማንበትና በቃለ ጉባኤ በጉባኤያችንም የወሰና የማንነት ጉዳይ ትልቅ ጉዳያችን መሆኑን ብቻ አይደለም ቀይ መስመራችን መሆኑን ጉባኤው አረጋግጧል። እንዴው ከዚህ ላይ በርካታ ጉዳዮችን ማንሳት የሚችል ይቻላል። የህሉና ትግላችን እንግዲህ ሰፊ ነው። የመኖር ያለ መኖር ጉዳይ ነው። እዚህ ጋር አያይዘን የምናነሳው የወሰና የማንነት ጉዳይ ምንድነው ከተባለ ፋኖ የሚታገልባቸው በርካታ ነጥቦች አሉ። ከእነዚህ ነጥቦች መካከል የወሰንና የማንነት ጥያቄ ነው። የወሰንና የማንነት ጥያቄ እንደ ጥያቄ ጥያቄው ነው ይቅረብ እንጂ አማራው የሚታገልበት የሚጠይቃቸው የወሰንና የማንነት ጉዳይ በታሪክም በቃ ታሪካችን አስቀድሞ ምላሽ የሰጣቸው መሆን ቢችሉም አሁን እንደ ጥያቄ ውስጥ የገቡን ሆኖም በመገኘታቸው ፋኖ የመጀመሪያ አጀንዳ አድርጎ እየታገለባቸው እያታገለባቸው ይገኛል። በዚህ ጉዳይ ላይ በወሰንና በማንነት ጉዳይ ላይ እኔ ነኝ ብሎ በነዚህ ጉዳዮች የሚታገል ማንኛውም አማራ አገር ውስጥም ሆነ አገር ውጭ ያለ አማራ በሙሉ ፋኖን በዚህ ጉዳይ ላይ ሊገምተው አይገባም። በነዚህ ጉዳዮች ላይ ቀይ መስመራችሁ መሆኑን ጉባኤው አረጋግጧል። ነገ ከነገ በኋላም እነዚህ አጽመርስቶቻችንን የምንረጋግጥበት አንዱ ዋጋ እየከፈልነበት ያለ ጉዳይ መሆኑ ነው የሚሰማኝ። ከዚህ ውጭ ምን ምናልባት ብዙ ጊዜ አጠቃላይ ቋራ፣ አለፋ፣ ጎንደር፣ ኢትዮጵያ በድርጅታችን ማዕከላዊነት የህሉና ትግላችንን አላማ እናሳካለን። ቀሪውን የትግል ዘመን ለስራ አስፈጻሚያችን ብርታቱን፣ ጥንካሬውን፣ አንድነቱን፣ ኃይሉን ይስጠን ማለት ወደ ወዳለው አመሰግናለሁ። ኦኬ የአማራ ፋኖ በላይ ዘለቀ እዝ የውጭ ጉዳይ ምክትል መምሪያ ኃላፊ ብርሃኑ ነጋ እባላለሁ። እሺ አርበኛ ብርሃኑ ነጋ፣ የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና በላይ ዘለቀ እዝ የውጭ ጉዳይ ሚኒስትር ምክትል አይዘነት። እሺ በዚሁ አስቀጥያ አንድ ጥያቄ ልጠይቅ። ሁለት ሳምንት ያህል ውይይት አድርጋችኋልና፣ በጉባኤያችሁ ውስጥ በጣም ወሳኝ ነው ብለህ ያሰብከውና በጣም የተመቸህ ርዕሰ ጉዳይ ነው አስተስቱ ለውዳድ። እሺ መልካም እንግዲህ በአጠቃላይ የአማራ ህዝብ ፍቱን መድኃኒቶችን በዚህ ጉባኤ ውይይት አድርገን። ችግር የሆኑ ግን መፍትሄ ያስቀመጥንባቸው ሁኔታዎች አሉ። ምክንያቱም የአማራን ፋኖ በተለያየ መንገድ በተለያየ ጎራ ያሰለፉ ህዝብን ግራ ያጋቡ የተንሸዋረሩ የፖለቲካ መልካታዎችን ወደ አንድ አምጥተን ጠላትን ያርበደብርንበት የጠላትን አንገት የደፋንበት የአማራን ህዝብ ቀና ያደረግንበት ውይይቶችን አካሂደናል። ወይም ደግሞ በተግባር ተገልጿል። የጎንደርን አንድነት አመጣናል ማለት ነው። ስለዚህ በዚህ ጉባኤ ብዙ ስራዎችን አከናውነናል። ነገ የአማራ ህዝብ ብቻ ሳይሆን የኢትዮጵያ ህዝብ ጭምር ነጻ የሚወጣበትን የፖለቲካ አለም ታላቅ ተራራ ገንብተናል። ነገ የወደፊት እቅዶችን ስናቅድ መራሹና አገር አፍራሹ ንጹሃን ጨፍጫፊው የብልጽግና ቡድን ወይም የከተማ ሽፍታ ብለን የምንጠራው የብልጽግና ስብስብ ወይም ቡድን ያፈረሳትን ኢትዮጵያ የምንገነባበት ኢትዮጵያ የምንገነባበትን የፖለቲካ ወይም የትግል ግንባታ የገነባንበት ጉባኤ ነበር። ስለዚህ የአማራን ህዝብ ከባርነት ነጻ ማውጣት ብቻ ሳይሆን የኢትዮጵያን ብሔር ብሔረሰቦችንና ህዝቦችን ነጻ የምናወጣበት እንዲሁም በስርዓቱ ተጨፍልቀውና ፓራላይዝ ተደርገው እየተገፉ ያሉ ጭቁን ብሔር ብሔረሰቦችንም የአማራን ህዝብ ጥቅምና መብት አሳልፎ በማይሰጥቱን ባስጠበቀ መንገድ የጋራ አቋም ይዘን ይሄን አምባገነን ስርዓት የምንገረሰስበት የትግል አውድ ቢውልድ ያደረግንበት ዲስክስ ወይም ውይይት ነበር። አመሰግናለሁ። እሺ፣ አመሰግናለሁ። አርበኛ አንተሰጥነስ ይባላሉ የአማራ ፋኖ ብሄራዊ ኃይል ሰሜን አማራ ቀጠና ወይም በላይዝ ስራ አስፈጻሚ አባል ኦኬ፣ እንግዲህ ሁላችንም እንደምናውቀው ከሁለት አመት በኋላ በአማራ ክልል ውስጥ ስፔሻሊ ደግሞ በጎንደር ውስጥ ያላችሁ የፋኖ አመራሮች ከሁለት አመት በኋላ ተገናኝታችሁ ትልቅ የሆነ ጉባኤ አካሄዳችሁ ነበርና በዚህ ጉባኤያችሁ ውስጥ ደግሞ በተለይ አንድነትን መሰረት አድርጋችሁ ተወያይታችኋል። በዚህ ውይይታችሁ መካከል የአማራ የህልውና አደጋና እንዲሁም ደግሞ የማንነት የወሰን ጥያቄዎችን በዚህ ጉባኤ ውስጥ ምን አይነት ውሳኔዎቹን የወሰናቸዋቸው? እሺ፣ አመሰግናለሁ። በመጀመሪያ የቀጠናው አመራር ሙሉ በሙሉ ባለመገኘት እንጂ ከዚህ በፊት በአካል ብዙ ጊዜ ተገናኝቷል። እንደ ልክ ነው፣ አንተ ምን ታስታወስከው ከዚህ በፊት ከነበረው። አሁን ሙሉ በሙሉ በአካል ተገናኝተን ታሪካዊ ውይይት አድርገናል ማለት ነው። እንግዲህ ወደ ጥያቄው ስገባ። የመጀመሪያ የአማራ ፋኖ የወጣበት ዓላማ ምንድነው? ነው እንግዲህ የወጣበት ዓላማ አንደኛ የአባቶቻችን እና ሲታገሉበት የነበረውን ዓላማ ማስቀጠል ነው። እንዲሁም የአማራ ሕዝብ በሌሎች በጽንፈኞችና በተገንጣይ ቡድኖች ተለይቶ መጠቃት ነው። ስለዚህ የወጣበት ዓላማ አንደኛ የህልውና ትግል ነው። እንደዚሁም ደግሞ አባቶቻችን እና የአማራ ሕዝብ ተለይቶ የሚታወቅ የአማራ ህዝብ ዴስቲኔሽን ወይም ርስት አለ። ያም ደግሞ ታሪክ አስቀጣይ እንጂ እኛ ታሪክ የምናቋርጥ ስላልሆነ ያን ታሪክ የማስቀጠል ነው። ስለዚህ ርስቶቻችን ከአማራ ህዝብ ማንነት፣ ቋንቋ ጋር የሚያያዙ ሲሆኑ የትግላችን አንድ አካል ናቸው ማለት ነው። ስለዚህ በዚህ ላይ ያለው መረዳት ምንድን ነው? ድርጅታችን ርስታችን እንደ ቀይ መስመር ይዞ በሌሎች በሚደረጉ ውይይቶችና በሚደረጉ ስራዎች ግን አብሮ ከማንኛውም ጋር ይሰራል። ከዛ ባለፈ ምንድን ነው፣ ምናልባት ምናልባትም እንኳ ወቅቱን የጠበቀ ጊዜውን የዋጀ ትግል ለማድረግ ከዚህ በፊት በባህላዊ ደረጃ ሲደራጅ የነበረውን ወደ ተቋም አምጥቶ እንደዚህም ደግሞ የፖለቲካ ግብ አስቀምጦ እየታገለ ይገኛል ማለት ነው። አመሰግናለሁ። እኔ ከምሽ ስሜ ወደ ዘለቀ ላይ የአማራ ፋኖ ወደ ዘለቀስ ይሄክነ ስለማርማ ያ ሃላፊ። እሺ፣ አመሰግናለሁ አርበኛ። እንግዲህ ለሁለት ሳምንት ያህል ሰፊ የሆነ ጉባኤ አድርጋችኋል። በጉባኤያችሁ ውስጥ ምን ምን አይነት ክስተቶችን አየ ወይም ደግሞ የተወያዩባቸው የተወያዩባቸው ርዕሰ ጉዳዮች አንድ መርጠህ እስኪ ለውድ ተመልካቾቻችን አስረዳለን። መልካም፣ በዚህ ጉባኤ ካየናቸው ከተመለከትናቸው ነገሮች በሩቅ ሆነን በስልክ በተለያየ መንገድ ስንገናኝ ነበር። አሁን ግን ትግሉን በዘመነ መልኩ ተገናኝተን በአካል የሰራ ነው ስራ ለአንድነታችን? በአማራ አንድነት የሚጠቅም የአማራን ህዝብ ከስቃይ ከመፈናቀል ሊያድን የሚችል በርካታ ጉባኤዎችን አከናውነናል። ፍትህ ከማምጣት አንጻር የተነገረባቸው በርካታ ሰነዶችን ሰንደናል። ጠላት ባለው አሰላለፍ በተናንት ነው ሳይሆን በተሻለ መንገድ ወታደራዊ ኃይላችን በተሻለ ስነልቦና ጭምር ገንብተን ወደፊት ስራ ለመስራት የሰነቅነ መሆኑንና ትናንትና በነበረው ሲዘርፍ ሲያግፍ የነበረ ማንኛውንም ግለሰብ በእኛ ውስጥ እንዳልሆነና በአገዛዙ ውስጥ ባለበት አገዛዙ በተቀመጠበት ከተማዎች ውስጥ ስላለ በእኛ ግን ምንም አይነት ነገር እንዳለ ካለም ለማጥራት ዝግጁ መሆናችን የተወያየንበት መረክ ነውና የነበረው ይህን ይመስላል። አመሰግናለሁ። አመሰግናለሁ። ጸዳሉ ሙላ ትባላለሁ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዕዝ የማህበራዊ ዘርፍ መምሪያ ኃላፊ ነኝ። ኦኬ፣ መልካም፣ እሺ። አርበኛ የመጀመሪያ የመጠይቅ ጥያቄ ምንድን ነው? እንግዲህ በጉባኤያችሁ ውስጥ ያነሳችኋቸው በጣም ዘርፈ ብዙ ጥያቄዎች አሉና፣ ካነሳችኋቸው፣ ከተወያያችሁባቸው ጥያቄዎች መካከል ደግሞ አንዱ የአማራ የህልውና አደጋና የማንነትና የወሰን ጥያቄዎችን ነው ይህ መሰረት አድርጋችሁ ምን አይነት ውሳኔ ነው ያስቀመጣችሁት? ይህ መሰረት አድርገ እስኪ አንዳንድ ነገሮችን ለውድ አድማጭ ተመልካቾቻችን ይገርልን። መልካም አመሰግናለሁ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዕዝ ከመስከረም 23 ጀምሮ በአካል የተደረገ ታላቅ ጉባኤ አለ። በዚህ ጉባኤ ውስጥ በሶስት አመታት ውስጥ የተካሄዱ የትጥቅ ትግሎችን ፖለቲካዊና ወታደራዊ አቅምን ገምግሟል። በዚህም አቅጣጫዎችን አስቀምጧል። የአማራ ሕዝብ መነሻ ጥያቄዎች። ከመነሻ ጥያቄዎቹ መካከል አንደኛው ታሪካዊ ርስቶቹ ናቸው። በዚህም ታላቅ አጀንዳ ይዞ ትልቅ ጉባኤ አካሄዶ አቅጣጫዎችን አስቀምጧል። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ በአማራ ታሪካዊ ርስቶች፣ በአማራ ሕዝብ ጥቅም፣ በአማራ ሕዝብ ደህንነት እንደማይደራደር ውሳኔዎችን አሳልፋል። አላማችንም መነሻችን ነው። ይህንን አላማን ግበን የአማራን ሕዝብ ጥያቄ መልስ እንሰጣለን፣ ማለት ነው። አመሰግናለሁ ያሉ። በድጋሚ እንግዲህ የመጀመሪያው ይሄ ጉባኤ ለ15 ቀን የተካሄደ ጉባኤ ነው። ጉባኤው የመጀመሪያ ጊዜ በሙሉ ስራ አስፈጻሚ በአካል ያገናኘና በርካታ ታሪካዊ ውሳኔዎች የተወሰኑበት ነው። እንግዲህ የመጀመሪያው በድርጅት መሰባሰብን በአንድ ድርጅት ዙሪያ መሰባሰብን እንደዚሁም እንዴት የአንድ ድርጅት ማዕከላዊነት ይጠበቃል የሚል በርካታ ዲሞክራሲያዊ አሰራሮችን እና መርሆዎችን ያጸድቅንበት ነው። ስለዚህ በዋናነት ድርጅትን የሚያሰሩ መርሆዎች፣ አሰራሮች አዳዲስ የወጡበትና የጸደቁበት ነው። አንዱ ይሄ ነው። ሁለተኛ ከድርጅት አኳያ እንዴት ማዕከሉን ጠብቀን፣ እንዴት ዲሞክራሲያዊ ሂደትን በድርጅት እናለማመዳለን፣ እንደዚህ ከዚህ በፊት የነበረውን ትሬንድ እንዴት ዲሞክራሲ በድርጅት ላይ እናስገባለን በሚሉ በርካታ ውይይቶች ተደርጎባቸው ከዚህ ጋር ተያይዘን የአጭር የመካከለኛና የረዥም ስትራቴጂክ እቅዶች ታቅደው ወደ ስራ ገብተዋል፣ ጸድቀዋል ማለት ነው። እንግዲህ በዋናነት የማይረሳውና ታሪካዊ የሆነው በተለይ በተለይ የጎንደር አንድነትን በማምጣት ደረጃ በጉባኤ ላይ አንድ አጀንዳ ሆኖ ተነጋግረን ውሳኔ ተወስኖ፣ ያው አንድነቱ በዚህ በፊት በተደረገው መልኩ ሰለብር ተደርጓል። ያው ቀጣይ ስራዎች ቢኖሩት ከዛ ባለፈ በአጠቃላይ ውይይቱ በ በ15 ቀኑ ከዚህ በፊት የነበረውን የፋኖ ተገን ከወታደራዊና ከፖለቲካዊ አንጻር በርካታ ውይይቶች ተደርገውበታል። በተለይ በተለይ ከዚህ በኋላ በሚኖረው እንቅስቃሴ የፖለቲካ ትርጉምና ወደ አጠቃላይ ወደ ትግል ፍጻሜና የአማራን ህዝብና የአማራ ፋኖ እንዴት ወደ ስልጣን ያመጣል በሚሉ ቀጣይ አቅጣጫዎች ተጠናቋል ማለት ነው። አመሰግናለሁ። በአይን መልካም ርብኛ በጣም አመሰግናለሁ። እንግዲህ በጎንደር ምድር እንደ አማራ ፋኖ ድርጅት መስርተን ወይም ተቋም መቋቁመን ትግል ከጀምርን በርካታ ጊዜያት እናስቆጥረናል። ኦልሞስት ሁለት ዓመት በላይ ሆኗል ማለት ነው። ነገር ግን ይሄ ጉባኤ ታሪካዊ ጉባኤ ነው። ታሪካዊ የሚያስብልበት መንገድ ምንድነው? እንደ አማራ፣ እንደ ሰሜን አማራ ቀጠና በላይ ዘለቀ እዝ በሁሉም አቅጣጫ የነበሩ ስራ አስፈጻሚዎች የድርጅታችን ጥሪ አክብረው ወደ ማዕከል ተገናኝቶ ጉባኤውን አካሂዷል ማለት ነው። ይሄ ትልቅ ነው፣ እንደ ፋኖ አካላዊ ግንኙነት ተደርጎ ሲወያይ ለመጀመሪያ ጊዜ የሚመዘገብ ነው እንደ ወንድ ቀጠና ማለት ነው። ይሄ ጉባኤ ትልቅ ጉባኤ ነው፣ ሰፊ ውይይት ተደርጎበታል። ምናልባት ተጠየቀ የጥያቄ አንፃር እኔ በርካታ ጉዳዮችን ከምል አንድ በሶስት አራት ጉዳዮችን ግን ማንሳት ተፈልጋለሁ። በዚህ ጉባኤ ልዩ የሚያደርገው ዋናው ጉዳይ እንደው ለአድማጭም አጠቃላይ ለሚታገል ሰራዊቱም ለደጋፊም ማካፈል የምፈልገው ነገር ምንድነው? አንደኛው ጉዳይ የድርጅት ማዕከላዊነትን ጉዳይ ነው ያነሳል። እንግዲህ ማዕከላዊነት የሌለው ድርጅት ድርጅት ነው ላትል ትችላለ ማለት ነው። እንደኛ ጉባኤ የማዕከላዊነትን አስፈላጊነት በደንብ ሁሉም ጉ ጉባኤ በመቶ ፐርሰንት ያረጋገጠበት አስፈላጊነቱ ያመነበት ጉባኤ ነበር። ሌላኛው ትልቁ ጉዳይ የተነሳው ይሄ የአንድነት ጉዳይ ነው። እንግዲህ በቅርቡ በተለይ የጎንደር የሁለት ዕዞች ወደ አንድ የመምጣት ዕቃ ወርድ ፕሮግራም ሁሉ ህዝቦቻችንን ያነቃቃ ደጋፊያችንን ያነቃቃ ሰራዊቱን ሞራሉን ከፍ ያደረገ ኢቭን ኢፍ ሰራዊቱንም ብቻ አይደለም አመራሩን ደስ ያሰኝ ጉባኤው ላይ የተወሰነ ውሳኔ ነው ያንን ውሳኔ ነው ወደ ተግባር ለመቀየር የተሄደ ማለት ነው። ይህ ትልቅ ጉዳይ ነው። በጣም እጅግ አስደናቂ አስደማሚ ጠላትን ያሸበረ አራት ኪሎን ያነቃነቀ የወገንን ኃይል ከፍ ያደረገ በጥፍ ድርብ ኃይላችንን ሞራል የሰጠ ጸረ አንድነት መጋረጃ የተቀደደበት ወቅት ነበር። ይህን ያለ አረሰ ሌላኛው ጉዳይ የወጥነት ጉዳይ ነው። ጉዳያችን ላይ የተነሳ ወጥነት ማለት ምንድን ነው? የአሰራር ወጥነት፣ የፍትህ አሰጣት ጉዳያችን፣ አጠቃላይ የአድረጃጀት ጉዳያችን፣ የዲስፕሊን ጉዳይን ወጥነት ያለው ሁሉም በአደረጃጀታችን ላይ በአንድ እስትንፋስ መተንፈስ እንዲችል፣ ፍትህም ሲሰጥ ወጥነት ያለው ፍትህም መስጠት እንዲችል በርካታ መመሪያዎችን አውጥተን አጽድቀናል። እነዚህ መመሪያዎች ደግሞ ወደ ታችኛው ክፍላችን ድረስ ለማድረስም በግባ ኃይል ተመድበዋል ስራ አስፈጻሚያችን። ይሄ ትልቁ ጉዳይ ነበር። ሌላኛው የአጋርነት ወይም የትብብር ጉዳይ አብሮም ተነስቷል። ይህ በጣም ትልቅ ጉዳይና ለትግል አስፈላጊ ሆኖ የተገኘ ጉዳይ ነው። ትግላችን አድጓል፣ ፖለቲካም ታጅቧል። ያ ማለት ምንድ ነው? ይፋኖ ትግል ከሁሉም ልዩ የሚያደርገው ጫዋነት የተሞላበት ትግል ነው የሚታገለው። በቃ ዲሞክራሲን ማዕከል ያደረገ ትግል ነው የሚታገለው። ምን ወሰት ይችላል? የምርኮኛ አያያዝን እንኳን ወሰድ ብትችል በአለም አቀፍን ሕግ ጠንቅቆ የተረዳ ፋኖችን ያንን አክብሮ ታያለ፣ ሲንከፋከብ ታያለ። እዚህ አንፃር በትብብር ጉዳይ ላይ ለማንሳት የሚፈልገው ነገር ምንድነው? ጠቅላላ እንደ ፋኖ ኦ አሁን ሰዎችን አብይና ቡድኑ ናቸው። አብይና ቡድኑ የሚ የሚረቁትን መርዝ ይሄን ቅጥረኛ ሰራዊታቸውን ያለ ሞራል የሚያታግሉትን ሰራዊታቸውን የኛም ትብብር የኛም አጋር ሆኖ እንዲቀጥል ሁሉ ብዙ ጉዳዮችን ተነስቷል። መከላከያ ሰራዊት ኢቭን ምክንያት የሀገር መከላከያ ሰራዊት ነው ብሎ ካመነ መሪዎቹ በሚመሩት አላስፈላጊ ኃላፊነት ያላቸው ስልጣናቸው ለማስቀጠል ሲሉ አጉ መስራት የማይከፍል መሆኑ ጭምር የተነሳበት መሆኑን ነው። ሌላኛው አብይ አህመድና ቡድኑ ስር ነቀለ ስርዓታዊ ለውጥ አድርጋለሁ ብሎ የሚያምን ማንኛውም አገር ውስጥ መሆን አገር ውጭ ያለ ድርጅት መሪም ባልጣሰ የምታገልበትን መስመር ባልጣሰ የምታገልበትን መሰረታዊ ነጥብ ባልጎዳና ባልጣሰ አብሮን ለመታገል ዝግጁ መሆናችንም በዚያው አጋጣሚ አንስተናል። ሌላ እንደው ጨማሪ የምታነሳው ነገር ካለ ልክ ልቀበል። አለዛ ግን እንደው አንድ ሁለት መልዕክቱን አስተላልፌ እንትን ማለት እፈልጋለሁ። ያሪ ኦኬ አመሰግናለሁ። ግልጽና በጣም ባጭሩ ነው። አርበኛ ኢንጂነር በየነ ያስቀመጣለን። በመጨረሻ ለአማራ ሕዝብ እና ኢትዮጵያ ሕዝብ ማስተላለፍ የምትፈልገው መልዕክት ካለ ድምፅ ሰጥተህና በዚህ ማስተላለፍ አመሰግናለሁ። ምንድን ነው ትግል ነው የተያዘው። ትግል ብዙ ውጣ ውረድ አለው። ደከመኝ ሰለቸኝ ሳንል ራበኝ ጠማኝ ሳንል ለሕዝባችን ነጻነት ለሀገር አንድነት፣ በዱር በበረሃ በጫካ በሸንተረር እየታገልን እንገኛለን። ይህ ትግላችን አድጓል። የፋኖ የህልውና ትግል የመላው ብሄር ብሄረሰቦችን ማዕከል ያደረገ ትግል መሆኑን መላው ሀገር ውስጥ ሆነ ሀገር ውጭ ያለ ሊረዳው ይገባል። ብረጀነት የሚያገለግለው ሀገር ውስጥ ሆነ ሀገር ውጭ ያለውን ሰለቼ ደከም ሳይል ይህን ትግል ውጤቱ እስኪመጣ ድረስ ውጤቱ እስክናጣጥም ድረስ በውጤቱ ባለው እስክሆን ድረስ አጋርነታቸው አይለይም። ሌላኛው ለመላው ሰራዊታችን የማይማር የማስተናልፈው ትልቅ ፖይንት ምንድነው? አንድነት የአሸናፊነት መሳሪያ ነው ነውና አንድነትን ለማምጣት ጎንደር የተጀመረን አንድነት፣ አማራዊ አንድነት አድርገን ነው አንድ አማራዊ ድርጅት ፈጥረ እንድንመታግልና እንድንታገል ሰራዊታችን በተስፋ ሞራሉ ከፍ አድርጎ ጠላትን እየደረመሰ መገኘት እንዲችል ትልቅ መልእክት ነው። አመሰግናለሁ። ያሬ አመሰግናለሁ።